ሰላም ጤና ይስጥልን ውድና የተከበራችሁ የገን ኢትዮ የዩቲዩብ ቻናል ቤተሰቦች፣ ሰላማችሁ፣ ያላችሁበት የምድር ጥግ ብዝት ሙልትረፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግና ትርሱ። ኖላዊ ተከታታይ ድራማ በባለፈው ክፍል ወይዘሮ ሚራት ወደ ውጭ ሀገር ወይም ማለትም ወደ ቱርክ ስለምትሄድ ኃላፊነቱን ለሀና ሰጥታ እንዲሁም ደግሞ ተጨማሪ የመናሴን ክትትል እንድታደርግና ለአንድ ወር እንድተያዩ ሆኖ ነበረ የተለያዩት። የዛሬው ክፍል ደግሞ እነሆ። ዛሬ ሀና አባቷን ወደ ስራ ለመሄድ በጠዋት ተነስታለች። አባቷም ሀንዬ በጠዋት ወጥተሽ ለምንድን ነው እኔ በጠዋት ወጥተሽ ማታ ትገቢያለሽ፣ እኔ እያገኘሁሽ አይደለም። በዛ ላይ አምሽተሽ ነው የምትመጪው። ተሳቀቅኩኝ እኮ እኔ። ምን ሆና ይሆን ምን ትሆንብኝ ይሆን የሚለው ሰቀቀኑ ገደለኝ እኮ አለ። አናም አባዬ፣ ምን ሆናለሁ አንተ ብቻ ደህና ሁንልኝ እንጂ ምንም አትፍራ። ደግሞ ቅርብ ነው። ግን ምንድን ነው የምትሰሪው አሏት። አይ አባ፣ ምንድን ነው ስራ ነዋ። እንዲሁም በትምህርቴ ተጨማሪ ስራ አግኝቻለሁ አለቻቸው። ነገር ግን አባቷ ውስጣቸው ምንም ደስ አላለውም። ደሞ አልተዋጠላቸውም። ብቻ ግን እሷን ደስ ይበላት ብለው ቁጭ ብለዋል። ብቻ ግን ጸሎት አድርገው በቃ ምንም እንዳትሆንና እሷ ራሷን እንደማይጥላት በማሰብ ነበረ መልካም ምኞታቸውን የገለጹላቸው። ነገር ግን እሳቸው ያመማቸው ህመማቸውን ግን ለሀና አልተናገሩም። ምንም ምንም እንዳልተፈጠረ ምንም እንዳልሆኑ እያስመሰሉ ይገኛሉ። በጠዋቱ ደግሞ አሴር ቤተክርስቲያን አምላኪ አረ፣ በውስጥ ያለውን ስሜት አውጣልኝ፣ አረ አጥፋልኝ እያለ በውስጡ ያለውን ስሜት ቤተክርስቲያን ሄዶ እየተናገረ ነው። ካህል በአለም ያለውን ምንም የቆሸሽኩ በሆንም እንኳ አንተ ተተወኝም እና ምኔ ምንም ቆሽሽ አትተኝም። በውስጡ ያለውን ስሜት ማጥፋልኝ እያለ በውስጡ እያሰላሰለ ሀና ደወለችለት። ደወለችና ቁርስ ሰርታ ለአባቷና ለሱ እንደሰራችና ሄዶ እንዲበላ ነገረችው። እሱም በውስጡ ስለ እሷ እያሰበ ስለነበረ መደወሉ አገርሞት አያምናጊ ስለ እሷ እያሰብኩኝ እሷ ደወለች ብሎ ረባክን። አሁን እኔ በዚህ ኑሮ ላይ እንዴት ፍቅር ተጨምሩ እንዴት ችለዋለሁ ብሎ እያሰበ እየከነ ካሰበ በኋላ ጸሎቱን ጨርሶ ወደ ወደ አባቱ ሄደ። ወደ ሀና አባቱ ሄደ እና ሄዶ የተፈጠሩ ነገራቸው። ቤተክርስቲያን በቶሎ እንደሄደ እንዴት በጥዋት ቤተክርስቲያን ሄድክ ሲሉት አይ ቤተክርስቲያንማ እርሶ እርሶ ብርድ ስለሆነ ዝም ብዬ ጥየዋት ሄድኩ እያለ ነገራቸው። ቤተ ነገራቸው ቤተክርስቲያን አርፍዶ የመጣው ለምን አባባ ሀና ቤተ ክርስቲያን ባለፈው ዕለታ እያሰብናት አልደወለችም፣ ዛሬ ደግሞ ደውላ ሂድ አለችኝ አሉ። መጀመሪያ እሱ ስደውልለት ደንግጠው ቤተ ክርስቲያን ለምን አባየን ጥለው ሄድክ ስትለው አይ እሳቸው መች ፍቅር ተያያዙና ብሎት ነበረ። ከዛም ለአባቷም ሄዶ አባ አባ አባባ ለምን ሀናን ግለን ያድርልኝም አላቸው። አንተ መች ሰው ሆንክና፣ አሉት እኔ ሰው አይደለው፣ አንተማ ሌባ እኮ ነው አላቸው። እና ብሎ ተሳስቀው ቁርሳቸውን በሉ። ሀናም ወደ ስራዋ ሄደች። እናም ስራ ቦታዋ ደግሞ በስነ ስርዓት ስራዋን ጀመረች። ሀና ስራ ቦታዋ ተስተካክሎላታል። እቤት ደግሞ ሜላት ወደ ውጭ ሀገር ሄዳለች። ምናሴም እንደዚሁ ወደ ትምህርት ቤት ሊሄድ ተነስቶ ነበረ። በጧት ተነስቶ እህቱ ሰላምን ተሰናባብቷት ብር ጠይቋት ሊሄድ ሲል እሷ ደግሞ ሰላም ብለው ተለየችው። እሱም ወደ ትምህርት ቤት ሄደ። ብር ጠይቋት ነበርና ሰላም ከስንት ጊዜ በኋላ ወንድሟን እንዳቀፈችው እየነገረችው ቁጫለች። ታክዛ ሀና መጣች። ሀናን ቀን አንዴ ምሳ አምጪልኝ፣ አንዴ ሻይ አምጪልኝ ስትላት ዋለች። አና፣ ትዕግስቷ ሰፊ ነውና በትዕግስቷ እሺ በጎ ስትላት ቆየች። ከዛም ምናሴን ከትምህርት ቤት ተይዛው መጣች። መንገድ ላይ እየተሳሳቁ መጡና ከመንገድ ላይ የድሮ ጓደኛውን አገኙት። እናም ሰላም አላቸው። ብዙም አላስተዋላትም ሀና። ነገር ግን ምናሴን ሰላም ብሎ ማታ እናቱ ወደ ውጭ ሀገር ስለሄደች እንዲያወሩ ተነጋግረው ወደ ቤት መጣ። እና መጥቶ ከቤት ለህቱ ለሰላም ጓደኛዬ እኮ ከመንገድ አገኘሁት እና ማታ ይመጣል ሲላት በደስታ በፈንጠዝያ ሀኒዬ እያለች አንቺ ብላ ስሟን የመጠራትን ስሟን መጥራት የምትጸየፋትን ለበርግ ጋ ሰላም ሀኒዬ ብላ ጠራቻት። እናም አብሮ ምግብ እንዲሰሩ ጉድጉድ ማለት ጀመረች። በመጨረሻ ምግቡን ከሰሩ በኋላ ወደ ቤታ ሀና ተሰነባብታ ሄደች። እንዲሁም ሰላም ራት አቀራርባ ጌም እየተጫወቱ የነበሩት ጓደኛውና ምናሴ ኖራት ብሎ ተብለው በግድ ለምና እንዲበሉ አደረገቻቸው። ሰላም ጆፌ ጥላበታለች ማለትም ፍቅር ሳይይዘት አልቀረም፣ ከዚህ ከምናሴ ጓደኛ። እናም የሚበላውን ሰውዬ ካልበላ ጭራሽ ላጉርስ እያለች በጣም በእጥፉ ስትንከባከበው ነበር። እንደውም ወንድሟ ምናሴ እንዴ አንቺን ምንድነው ሰው የምታስጨንቂው? ተይኝ እንጂ ሲላት ጭራሽ እሱንም ሌላ ጊዜ እየተጨቃጨቀች ምግብ ጥለው የሚነሱት ሰዎች ዛሬ እሱንም ጋባዥ ሆነች። እንዴ ጭራሽ ሰላምዬ ዛሬ በቤት ትጋብዥኝ አላት። አይ እንዴ ምን ችግር አለው እያሉ በግድ ብላ ስትለው አመሸች። ነገር ግን የመናሴ ጓደኛ ሀናን ማታ በደንብ በረሰት ከፍትለት አይቷት ስለነበረ በጣም ያደንቃት ጀምሯል። እንዴት አንቺ የቤት ሰራተኛ ልትሆን ትችያለሽ? በምን ምክንያት እንዴት? እያለ ስለ ውበቷ ማሞጋገዝ ስለ አስር ጊዜ በተለያየ መንገድ ስለ እሷ ማንሳት መርጧል። ነገር ግን ምናሴ ተዋት እሷን ምስኪን ልጅናት እያለ ቢለምነውም ነገር ግን እሷ እሱ እሷን ከማድነቅ ወደ ኋላ አላለም። ጭራሽ በሰላም ፊት ስለ ውበቷ ማድነቅ ጀመረ። እሷም ምንም ባትፈልገውም ላለማስቀየም ፈልጋ ዝም ብትለውም፣ ሲነጋ አድሮ ቁርስ ለምታቀርብላቸው ስትሄድም፣ ሆነ ብሎ በነገር ተያይዟታል፣ ስለ ውበቷ ማድነቅም ተያይዟል። እሷ ግን ይህንን ባትፈልግም ነገር ግን አካበድከው ይሄን ያህል ግን አይደለውም። እያለች ብትነግረውም፣ ልጁ ሊሰማት አቻለም። ጭራሽ ምግብ እየበሉ እሷን ነው የሚያየው። ሰላም ፊትም እሷን ነው ስለ እሷ ነው የሚያወራው። ሰላም በዚህ ቅናት ተነሳስታ እሷን ጠርታት ለብቻዋ፣ ምን እያለች ነው ጧት የተናገርሽን በሙሉ ሰምቻለሁ። አንቺ የሚያስፈልግሽ አንድና አንድ ገንዘብና ገንዘብ ነው። ስለዚህ አንገትሽን ደፍተሽ ስሪ፣ እያለቻት ነበር ማታም በጊዜ እባክሽን እንገናኝ ብሎ መንገድ ላይ ጠርቷታል። ምናሴ መንገድ ላይ እንዲገናኙ አሴር ከመንገድ እንዲገናኙ ደውሎ ጠርቷታል። ነገር ግን እንዴት በጊዜ ጠራኸኝ እንዴት መንገድ ላይ እንድታገኘኝ እያለ እንዴት ልታገኘኝ ይፈለግ አለችው። እንድትሸኘኝ እልሸኝሽ ነዋ እያለ ሌባ እንዳይወስድሽ አላት። አዎና ሌባ እኔ ራሱ ሌባ አይደለው አላት አይ

ከሀሳቡ ሲነቃ መናገሩን ትቶ አፉ ተሳስሮ ጥሏት፣ በቃ ቻው ብሎ ደንስሶ ስለነበረ ቻው ብሏት ሄደ። ቲ ልጁ ምን ሆኗል እያለች ያሰበውን ሳይነግራት ሄደ። አሴር ስለ ሀና ቤተ ክርስቲያን አባባ የጀመሩላቸውን ታሪክ ስለ አክሱም ጽዮን፣ ስለ ሀና እያሉ የነገሩትን ታሪክ እንዲነግራቸው እንዲነግሩት ቢገፋፋቸውም እሳቸው ግን ሌላ ቀን እያሉ አስቸገሩት። ቀንም ሄደው መጠጥ ምግብ ቤት ሚሪንዳ ከተገባበዙ በኋላ ስለ አንድ ጓደኛቸው ጋር ደውለው ስለ ሀና ሊያወሩት እንደሚፈልጉ ነገሩት። በተጨማሪም እንዲሁ አሴር ስለ ሀና ምንድ ነው የምትነግሩት? ይህን የምትነግሯቸው የትልቅ ሰው ወሬ ነው አይደል? እኔ ማሰማው አይደል? እያለ ለመጠየቅ ቢፈልግም ነገር ግን የሀና አባት አይ ጊዜ ሲደስ ነግራሉ ይህን ደግሞ መስማት አይጠበቅብህም ብለው ነገሩን እንዳይሰማ አድርገውታል። ሀና አባቷን ለማሳከም ደፋ ቀና እያለች ነው። የማይቻለውን ጸባይ ሁሉ ለመቻል አስመ ወስናለች። ነገር ግን በዚህ በኩል የሴትነት ፈተና መጥቶባታል። በዚህ እንደ ጉንፋን መጥቶ የሚሄደው ሁሉ ፈላጊሽ ነኝ ፈላጊሽ ነኝ እያሉ በዚህም በዚህም መጥተውባታል። እሷም መጀመሪያ ፍቅረኛ አላት። የአባቴን ጤና ጉዳይ እዚህ ሳላደርስ ብላ ነው እንጂ የሚወዳት እንዳለ ታውቃለች። ነገር ግን ይሄ የጆሮና የዚህ አዲሱ የመናሴ ጓደኛ በጎን ደግሞ እነሱ መንተባተብ ይዘዋል። እሷስ ምን ይውጣት ይሆን? አባቷ አሁን ላይ ሕመም አድሮባቸዋል። ሕመማቸው ውስጥ ውስጣቸውን እየበላቸው እንደሆነ እየተናገሩ ቢሆንም ነገር ግን እሳቸው ለእሷ ሲል ዋጥ አድርገው ይዘው እሷ እሳቸው የሆነ ነገር ሆኖ ካዩ ስብር እንደምትል ስለሚያስቡ ሁሉን ነገር በውስጣቸው ይዘው እንደሆነ እንደተቀመጡ፣ እሷ ግን ምንም እንደማታቅ ጭራሽ ዛሬ መንቀሳቀስ አቅቷቸው ጆሮ ቤት ሲመጣ መንቀሳቀስ አቅቷቸው ፋርማሲ ልከውታል ለሀና እንዳይናገሩ ሀኪም ቤት ሊሄድ እንዳይሉ ሃና ይብሱ ነው ትጨነቅብኛለች ብሎ ስለሰጉ ምንም ላለመናገር ወስነዋል ነገር ግን እንደዚህ ሆነው እስከ መቼ ሀናስ ስራዋን እንዳትሰራ በሴትነቷ እየተፈታተናት ያለው ይሄ አዲሱ የመናሴ ጓደኛስ ምን እንዲያደርጋት ይሆን ይሄ ግን ምናሴን ጠይቆታል እሷ ምስኪን እንደሆነች የተማረችም ልጅ እንደሆነች ነገር ግን ዝቅ ብላ እየሰራች ያለችው ለአባቷን ለማሳከም እንደሆነ ነግሮታል። ነገር ግን ቤቷን ተከታትሎ አባቷን ማየት ይፈልግ ይሆን? በገንዘብ ሊያጠምዳት ያስበው ይሆን? ነገ ይሄ ግን ሁኔታ ሁሉ ለስሜት እንጂ ለፍቅር የሚሆን ሰው አይደለም፣ የመናሴ ጓደኛ ማለት ነው። እናም ሀና በዚህ በገንዘብ አሳቦ ወጥመድ ውስጥ ሊከታት ይሆን? ለማንኛው አንዳንድ ጊዜ ነገሮች ባላሰብናቸው ባሰብናቸው ልክ ሀና ስራውን አገኘው ብላ ሳትጨርስ አባቷ ሕመማቸው እየጸና ሀና ስራ የሰራው ብላ ሳትጨርስ አባቷም ሕመም ላይ እንዲሁም ደግሞ እሷ በውበቷ ምክንያት መሰናክል ውስጥ መግባቷ ይሄ የብዙ የሴቶች ሕይወት ታሪክ ነው። እናም አንዱን ስትይዘው አንዱን ነገር የአባቷ ጸሎት ግን እንደሚረዳት አትጠራጠርም፣ ሀና ውድ ቤተሰቦቼ፣ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ሁሉንም አብረን የምናየው ይሆናል። አብራችሁን ቆዩ።